የኔ ይሉልን ምድር ላይ አንዱ ብቻ አንተ ብትቀር አትነካ። ልክች ነው ማለት ነው። አልዘጋም አልዘጋም። ወንድ ወንድ እየተጨርኩ ነው። እባክህ ለማየት ነው እንጂ ስፖርት እየሰራ ነበር። ምንድን ነው ቤርል? አታወራም? እሱ ከነገረች በቃ። ስፖርት እየሰራ ነበር አለች እኮ ቤሎን አሁን ላይ እጅግ በጣም እንግዲህ ተናዶ ፊትለፊት ማለት ነው አዶኔን ጠይቆት ነበረ። ወንድ ከሆንክ ፊትለፊት ነው እንጂ ከጀርባ መውጋት የለብም፣ አንተ አይሁዳ ነህ። ምክንያቱም እኔ ወንድም ነበርኩኝ። እንዴት እንደዚያ ነገር ታደርጋለህ? ለምን ፊትለፊት አልመጣም? እንደዚህ ፊትለፊት መምጣት ነው ወንድነት፣ በማለት እንዲሁም ደግሞ ኑኑ መቼም አንተን አትፈልግም። በምድር ላይ አንድ ወንድ ቢቀር አንተን ምርጫው አታደርግም በፍጹም የኔኑኑ በማለት እንግዲህ በድፍረት ማለት ነው ላዶኔ ነግሮታል። እሱም ደግሞ በፍጹም ላንተ አትሆንም፣ እሷ የኔ ሚስት ነች በማለት ሲናገረው ነበረ። ሚስት መቼ ተጋብታችሁ ነው ሚስት የምትልበት ደረጃ ላይ የደረስከው? በፍጹም አይሆንም፣ በማለት እንግዲህ ሁለት ወንድም አማቾች እጅግ በጣም ተፋጠዋል ማለት ነው። በነገራችን ላይ አዶኒ እያደረገው ያለው በጣም ስህተት ነው። ምክንያቱም አንድ ሴት ያለ ፍላጎቷ አስገድዶ ለራሱ ማድረግ ማለት ነው። ምን ሆኖ ምንም አይነት ነገር ከሱ ጋር ምንም አይነት ፍቅር የላትም ማለት ነው። የምትወደው የምታፈቅረው እራሱ ቤሎሉን ብቻ ነው። እሱን ግን በጣም አትወደውም። በጣም ነው የምጠላ ብላ ደግማ ደጋግማ ስለ አዶኔ ስትናገር ነበር ማለት ነው። አሁን ላይ ግን አዶኔ እሱ በጣም ብዙ ነገሮችን ስህተቶችን እየሰራ ይገኛል ማለት ነው። ምክንያቱም መሲን ራሱ አናግሯታል። ምክንያቱም አሁን ላይ ኑኑ የኔ ፍቅረኛ ነች። ስለዚህ የአባቴን ገዳይ ካገኘ በኋላ በሥነ ሥርዓቱ ከእሷ ጋር እንጋባለን። ግን ደግሞ ከዚያ በፊት ከማንም ጋር ሆና ማየት አልፈልግም። ስለዚህ እንድትመክሪያት እፈልጋለሁ በማለት ለንኖክት ማለት ነው ለመሲ ይህን ነገር አሳውቋል ማለት ነው። መሲ እኔ እንደዚይን ነገሮችን ሰምቼ አላቅም አይሰጥም ። ኑኑም እንደዚህ ዓይነት ነገር አሁን ላይ መጀመርም የለባትም። ምክንያቱም በጣም ብዙ አላማ ያላት ሴት ነች። እንዴት እንደዚህ ይሆናል? በማለት ለማንኛውም እሷን አናግሬ እመልስላለሁ፣ ግን ደግሞ የማይሆን ጉዳይ ነው ብለው ነበር ማለት ነው። ለእሷ እንዳትነግሪያት፣ በቃ ነገሮችን በሌላ መልኩ አድርገሽ እንድት መክሪያት ነው የምፈልገው ብሏት ነበር ማለት ነው። መሲ ግን በፍጹም እንደዚህማ አይሆንም ብላ ለማሳወቅ ወይንም ደግሞ እሷን ስላዶኒ ለመጠየቅ እንደፈለገች ነው እየተናገረችው ማለት ነው። አሁን ላይ እንግዲህ ቤሎን እራሱ ወይዘሮ ሄለንን አፋጧታል። ምክንያቱም ኑኑ ከየት አኪም ቤት ሂዳ ነው እንደዚህ አይነት መረጃ የተሰጣት? እንዴት የሌለብሽን አለብሽ ብለው እንደዚህ አይነት ነገር ያደርጋሉ? ስለዚህ ሕክምናውን ቦታ እንድታሳይኝ እፈልጋለሁ መከሰስ አለባቸው በማለት እንግዲህ ወይዘሮ ሄለንን አፋጧት ነበር። ሄለን፣ አሁን ነው የመጣኸው? እባክህን አርፈ ተቀመጥ። በቃ ነገሮቹ በስህተት የተፈጠሩ ይሆናሉ ስለዚህ አንተ ዋናው እሷ ደና መሆኗ ነው እንጂ ይህን ያክል ምን እንትን አስፋለ፣ እያለች እንግዲህ መናገር ጀምራ ነበር። እሱ ደግሞ በፍጹም፣ እሷ እኮ ራሷ ልታጠፋ ነበረ። በጣም ብዙ ነገሮች እኮ ከራሷ ላይ ከደረሰ አስበሸዋ ለማየ በጣም ብዙ ነገር ነው። እኔ እንዳስቀይምሽ አታድርጊኝ፣ ግን ደግሞ ቦታውን ወይንም ደግሞ ወረቀቱን እንድሰጡኝ እፈልጋለሁ በማለት ሲናገራት፣ እሷም ደግሞ በንዴት ማለት ነው በጥፌ ብለዋለች። እሱም የእናትነትን ክብር እንትን ማለት ዝም ብሏታል እና ቤሎን አርፈ ተቀመጥ ብላ ደግማ ደጋግማ እየተናገረችው ነበር። እማዬ፣ በእናትነት በኩል አትደበቄ፣ እኔ ትክክለኛውን ነገር ነው እየነገርኩሽ። ለምንድን ነው እንደዚህ የሆነው? የሌለባትን ነገር አለብሽ ለምን ተባለች እያለ ጠይቋት ነበር። ደግሞ ሲቀጥል ደግሞ ከአንቺ ጋር ብዙ የሚጨቃጨቀው ነገር የለኝም፣ ችግር የለውም። ኤልሹ ጋር ኦሪጂናል ወረቀቱ አለ። ስለዚህ እሱን ካገኘው ደግሞ እሱን መሄድ እችላለሁ በማለት ቀጥታ ወደ ኤልሹ ነበር የሄደው ማለት ነው። ኤልሹ ጋር ሄዶ ስለወረቀቱ ሲጠይቃት ግን ደግሞ ወይዘሮ ሄልን ስለጠቀሰቻት እሷ ምንም ነገር አላቅም የት እንዳደረግኩት እንኳን በፍጹም አላቅም በማለት እንግዲህ እንዲሁም ኤልሹ ማለት ነው ምንም ነገር በሽታ እንደሌለ እየገባ ስለንኑ አውቃለች ማለት ነው። ይህን ነገር ስታቅ እጅግ በጣም የተናደደች የተበሳጨችው። ምክንያቱም በሽተው ከእሷ ጋር እንዲኖርና ወይንም ደግሞ ከማንም ወንዶች ጋር እንዳትገናኝ ስለፈለገች ካዶኒ ጋር እንዲሁም ደግሞ ከቤሎን ጋር ማለት ነው እንድትገናኝ ስላልፈለገች በሽታው በመኖሩባት ማለት ነው እጅግ በጣም ደስ ብሏት ነበር። አሁን ደግሞ ኑኑ በሽታ የለባትም ስትባል እጅግ በጣም ነበር እየተናደደችው ማለት ነው። በነገራችን ላይ ኑኑ እጅግ በጣም መልካምና ንጹሕ ሴት ስለሆነች ነው ሁሉም ወንዶች እየወደዷት ያሉ። በነገራችን ላይ ጆን ራሱ ማለት ነው ራሱ ኤልሹን የሚያውቃት ራሱ ጆን አንድ ቀን አይቷት ራሱ እጅግ በጣም ነበር እየወደዳት ማለት ነው ለማየት ማለት ነው ከነ የኤልሹ ቤት ደግሞ ደጋግሞ ሲመጣ ነበረ። እንዲሁም ደግሞ እሷን ሳላይ አሁንም ተመልሼ እንዲሄድ ነው እንዲ እያለ ስለ ሷ ሲያስብ ነበረ ማለት ነው። ሌላው አዶን እንግዲህ ወይዘሮ ሄለንን ሲያስጨንቃት ነበረ። ሁሉን ነገር አውቅ ያለሁኝ ያንቺ ጓደኛ በህይወት እንደሌለች እና ምንም አይነት ነገር እንደዚህ የድርጅት ነገር ነገር እንደሌለ ተረድቻለሁ። ስለዚህ ይህ ሁሉ ነገር አንቺ ሴራ የምትሰሪው አንቺ ነሽ እና የምትወስዳቸውን ሕፃናት በጉዲፈቻ እንደምትሰጃቸው እና እንደምትልኪያቸው የታወቀ ጉዳይ ነው እና ይህን ነገር አንቺ ንሽ የምታደርጊው በማለት እንግዲህ ተናግሯታል። እሷም ይህንን ሚስጥሯን ስላወቀ ወዲሁኑ ፌንት ነበር እያደረገችው ማለት ነው። እና አዶኒ አሁን ላይ ከወይዘሮ ሄለን ጋር እጅግ በጣም አጣብቂኝ ውስጥ ሁለታቸው ገብተዋል። ወይዘሮ ሄለንም እጅግ በጣም እየፈራሽ ትገኛለች። ሌላው እየተናገረችውና ተናገረችውና እውነት ሆኖ እየተገኘው ማለት ነው። ሌላ አንድ ሚስጥር አለ። እሱም ምንድን ነው? አኑሻ የቴዲ ልጅ እንደሆነች ማለት ነው። የቴዲና እንዲሁም ደግሞ የወይዘሮ ሄለን ልጅ እንደሆነች ያ ማለት እንግዲህ አስባችሁታል። ኑኑ ነች። ኑኑና እንዲሁም ደግሞ አኑሻን ከዚህ በፊት ቴዲ አቀያይሯቸው ነበር ማለት ነው። ስለዚህ የቴዲና እንዲሁም ደግሞ የወይዘሮ ሄልን ልጅ የሆነችው ራሷ ኑኑ ነች ማለት ነው። በራሷ በአባቷ ከዚህ በፊት ታፍና ነበረ። በጣም ብዙ ነገሮችም ገጥሟት ነበረ ማለት ነው፣ ኑኑ ማለት ነው። ሲቀጥል ደግሞ ወይዘሮ ሄልን እንደዚህ የምታሰቃያትና ብዙ ነገሮችን የምታደርስባት ኑኑ የራሷ ልጅ መሆኗን በፍጹም አታውቅም ማለት ነው። ስለዚህ ቴዲ ያልሰመው የራሱ የሆነ ሚስጥር አለ። ወይዘሮ ሄለን የማታውቀው ደግሞ የራሷ የሆነ ሚስጥር አለ። የወይዘሮ ሄለንን ሚስጥር የሚያውቀው ቴዲ ነው። የቴዲን ሚስጥር ደግሞ የምታውቀው ራሷ ወይዘሮ ሄለን ነው ማለት ነው። እና የሆነ ውስብስብ የሆነ ነገር ነው የሚሆኑ። አስባችሁታል? ኑኑ የቴዲ ልጅ ነች ማለት ነው። እና ከዚህ በፊት ቴዲ በጣም ብዙ ነገሮችን መናገር ነገር ፈልጓል ለመሲ ማለት ነው። እኔ ከልቤ ነው እየቀረቡሽ፣ በጣም ነው የምወድሽ፣ የማፈቅረኝ ስለዚህ ከእኔ ከስር ከመሰረቱ ስለኔ ማወቅ አለብሽ እያለ ሲነግራት ነበረ። ስለዚህ ቴዲ አሁንም ማለት ነው መሲን እንዳያጣት ለራሱ ማደግ ከፈለገ አንድ ባንድ ከሄለን ጋር ያለውን ግንኙነት መናገር አለበት። ከዚህ በፊት ባልና ሚስት እንደሆኑና በምንም ምክንያት እንግዲህ የቤሎን አባትን እንዳገባችው፣ ይህንን ራሱ በግልጽ አድርጎ መናገር መቻል አለበት። ካለዚያ ግን መሲም ውሸታምና ቀጣፊ እንደሆነ አይታ ወደፊትም የምትርቀው ጉዳይ ይሆናል ማለት ነው። ስለዚህ አሁን ላይ ማለት ነው ቤሎ የኑኑ ወንድም አይደለም። ስለዚህ ማፍቀርም ሆነ ለራሱ ማድረግ ይችላል። በፊት አዶኔ ይሄን ያክል ቤሎን ቢለፋም ቢሰቃይም ሚስቱ ወይንም ደግሞ የሱ ልትሆን አትችልም። እህቱ ነች እያልን ነበረ። አሁን ላይ ግን ለራሱን ለራሱ ማድረግም እንዲሁም ደግሞ ሚስቱ ማድረግም ይችላል ማለት ነው። ስለዚህ እዚህ ጉዳይ እንግዲህ ቤሎን ወደፊት ብለናል። ቤሎን በነገራችን ላይ እጅግ በጣም ጎበዝና ጀግና ነው። ምክንያቱም በቃ ሁሉን ነገር በግልጽ ማድረግ ነው የሚፈልገው። ሲቀጥል ደግሞ ኑኑን በጣም ይረዳታል በጣም ማለት ነው። አትውደጅኝ ብሏታል የሆነ ሰዓት አልወደህም ስትለው አትውደጅኝ፣ ግን ደግሞ እንደዚህ የከፋሽ እና ያስጨነቀሽ ነገር ምንድን ነው ብሎ ሲጠይቃት ነበረ ማለት ነው። አዶኒ ደግሞ የራሱን ነገር ነው እንትን የሚለው የሚያከናውነው ማለት ነው። እሱ ስለፈለገና እሱ ስለሆነ ብቻ እሱ ደስተኛ ወይንም ደግሞ እዚህ በዚህ መልኩ ስለሄደለት ብቻ ነው እያደረገ ያለው ማለት ነው። እና ያዶኒ በጣም ነው የሚከስረው ብዬ ነው ማስበው። እንግዲህ ቀጣይ እንግዲህ ምን ሊፈጠር ይችላል የሚለውን አብረን የምናየው ጉዳይ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላቸው በሰላማቸው ይብዛል። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።